በግብር ሶስት ብንል በባህሪ በህልውና በመለኮት አንድ አምላክ ብለን አምነን ወርሀ ጥቅምት አስራ ሁለት ቀን በእግዚአብሔር ቸርነት በንኡድ ክቡር ሊቀ መላእክት ቅዱስ ሚካኤል በዓል ዕለት ክብሩንና ገናንነቱን እያሰበን የቅዱስ ሚካኤል ድርሳን እንናገራለን። የሊቀ መላእክት የቅዱስ ሚካኤል ጸሎቱ በረከቱ አማላጅነቱን ለእኛ ይደረግልን ለዘላለሙ አሜን። በህይወት ስጋ ሳለች ዋስ ጠበቃ ያላዘጋጀች ነፍስ በሞተች ጊዜ በሰማይ የሚዋሳት አታገኝም። ባለ ብዙ እህዳ ያለበት አንድ ሰው ነበር። ባለ ገንዘቦቹ ፈልገው በአደባባይ ባገኙት ጊዜ የሚከፍለው አጣ፣ የሚዋሰውም ከቶ አላገኝም። እነርሱም ይዘው አስረው ሲደበድቡት ቢጮህ ቢጣራ የሚደርስለት ፈጽሞ አጣ። እንግዲህ እንግዲህ እኛም በፍርድ ቀን ከእግዚአብሔር አፊት በቀረብን ጊዜ የዚህ አይነቱ እድል እንዳያጋጥመን በህይወት ባለንበት ጊዜ ዋስ ጠበቃ ካላዘጋጀን በሰማይ የሚዋሰን አንዳገኝም። መላእክትን፣ ጻድቃንን፣ ሰማዕታትን በዚህ ዓለም ካለ ክብራቸውና ነፍሳችንን ለእነሱ አደራ ካላስጠበቅናቸው በፍርድ ቀነ በፍርድ አደባባይ የሚዋሰን ወይም ቤዛ ሁኖ የሚዋሰን ወይም የዛ የሚያልፍልን ወይም ያልፍልን የለም። በልል እግዚአብሔር ፊት ነፍሳችንን ለማዳን ችሎታ ያለው የለምና፣ ወንድም ወንድሙን ሊያድነው አይችልም። ልጆችም አባት እናታቸውን አያድኑም። ወላጆች በልጆቻቸው በወንድሞቻቸው ፍርድ አይገቡም። እናት ሴት ልጇን ማዳን አይቻላትም። ጻድቁ ዋጋውን የሚያገኝበት ያች ታላቅ የእግዚአብሔር ፍርድ ቀን በደረሰ ጊዜ ስጋና ነፍስን እንዳመሳ የሚወጥ የኩነኔ ቦታ በዚያ ይጠብቀናል። በዚህ ዓለም ቸርነትን ካላደረግን፣ ንስሐ ካልገባን በሰማይ ይቅርታን አናገኝም። እናንተ ነገስታት፣ መኳንንት፣ ባለጸጎች በድሆች ላይ ፍርድን የምታዳሉ የምታጣምሙ ወዮላችሁ! መጻሕፍትን እየሰማችሁ አገልጋዮቼ ካህናትን የምታቃልሏቸው ሁሉ ከሹመታችሁ እሽራችኋለሁ፣ ከማዕረጋችሁ አዋርዳችኋለሁ። በእኔ ዘንድ ብዙ መቅሰፍት፣ የጋነመ እሳት፣ የኮነኔ ፍርድ ተዘጋጅቶ ይጠብቃችኋል። እናንተ የሰው ገንዘብ የምትቀሙ፣ ነፍስ የምታጠፉ፣ ሰውን የምትበድሉ፣ በመንገድ የምትሸምቁ ወዮላችሁ። በሰማይ መውጫ የመሸሻ የሌለው የእሳት መርዝ ተዘጋጅቶላችኋል እና እናንተ ማለም ጆሮቻችሁን የምታሙ፣ ከጎልማሳ ሚስት የምትሄዱ ወዮላችሁ። ወዮታ አለባችሁ። ከእሳት ጉድጓድ ትጣላላችሁ እና እናንተ ጣዖታትን የምታመልኩ ጠንቋይን የምትጠይቁ ወዮላችሁ። ዘራችሁ ይደመሰሳል፣ ስማችሁ ይጠፋል፣ ተስፋችሁም ይበነምናል። እሳት እንደገ እንደ ገባ ሰምን በእሳት ጉድጓድ ውስጥ ትቃጠላላችሁ፣ ትቀልጣላችሁና እናንተ ዳኞች በፍርድ ቀን የሰው ፊት አይታችሁ በፍርድ የምታዳሉ ቀሳውስትን ዲያቆናትን የምትሳደቡ ነዳያንን የምታንኳስሱ ወዮላችሁ። እሳት የማይጠፋ ትሉ የማያንቀላፋ እሳተ ገሃነም ተዘጋጅቶላችኋልና። እናንተ ትዕቢተኞች ምልክተኞች ወዮላችሁ፣ እድሜያችሁ ያጥራልና በእሳት ውስጥ ተጥላችሁ በእግረ አጋንን ትጠቀጠቀጣላችሁ፣ እንደ ሰም ትቀልጣላችሁ። እናንተ መምህራንን የምትጠሉ የምታሳድዱ፣ ትሑታንን የዋሃንን ነዳያንን የምታዋርዱ የምታዋርዷቸው የምታጎሳቁሏቸው ወዮላችሁ፣ በእኔ ዘንድ እናንተም እንዲሁ ትዋርዳላችሁ፣ ትናቃላችሁ። ድንግልናችሁን ያለ ጊዜው የምታጠፉ እናንተ ሴቶች ወዮላችሁ፣ ወዮታ ይገባችኋል፣ የሚያቃጥል የእሳት ነበልባል ይጠብቃችኋልና። የሰውን ልጆች ታስቱ ዘንድ ጸጉራችሁን የምታትቱ ሴቶች ወዮላችሁ፣ በሚያቃጥል እሳት ውስጥ ትጣላላችሁ። የባሕርይ ልጅን ክርስቶስን የምትክዱ ትእዛዙንም የማትጠብቁ ወዮላችሁ በመጨረሻ የፍርድ ቀን በአጣን መዝገብ ትመዘገባላችሁ። የእሳት ጎርፍ ወስዶ ከእሳት በኃይል ይጨምራችኋል እና በዚያም እስከ ዘላለሙ ተዘግቶባችሁ ትኖራላችሁ። እናንተ ሰንበትን የምትሽሩ ትእዛዚያን የማታ ክብሩ ወዮላችሁ፣ ወዮታ አለባችሁ። የሚቆርጥ ሰይፍ ይታዘዝባችኋል። የጥፋት ፍርድ ይፈረድባችኋል። የረሃብ ቸነፈር ይታዘዝባችኋል። እርስ በርሳችሁ ትተላለቃላችሁ። ወደ እሳትም ትጣላላችሁ። ዳግመኛ እግዚአብሔር በእኔ ኃይል እንጂ ቀን በፀሐይ ብርሃን እንደብ የምትሄዱ ይመስላችኋል። እናንተ ኃይል የላችሁም አለ በሌሊት ሂዳችሁ ትደበቃላችሁ። ነገር ግን ዓይኔ የማያችሁ ጆሮዬ የማይሰማችሁ ይመስላችኋል። እኔስ እሰማችኋለሁ እያየሁም እዘባበት ባችኋለሁ ከእጄ ወጥታችሁ የምትሸሸጉበት የምትጠለሉበት የላችሁም እና በዱር በገደል ለመደበቅ ብትሞክሩ ተራራው ገደሉም እንጨቱም ሳሩም ስለሚሸሻችሁ ፈጽሞ መደበቂያ አታገኙም። ክብርን፣ ድነትን የምትሰጥ የምትሾም፣ የምሽር፣ የምሾም፣ የምሽር፣ የመገድል፣ የማድን፣ የመቀሰፍ፣ ይቅር የምል እኔ ነኝ። ከጅ የሚያመልጥ ከቶ የለምና ፈቃዴን የሚፈጽሙ ትውታን ቀኖችን ሁሉ በሰላም በፍቅር በመንግሥተ ሰማያት ለዘላለሙ ከኔ ጋር ይኖራሉ ይላል እግዚአብሔር። ዳግመኛ እናንተ የቤተ ክርስቲያን ልጆች ወንድሞች ሆይ፣ ስሙ በህዳር 12 ቀንና በሰኔ 12 ቀን እንዲሁ የአርባይቱ እንስሳ ኪሩቤል የሀያ አራቱ ካናተ ሰማይ ሱራፌል በዓል በሚከበርበት ቀን ስለ አራቱ ባላቶች መላይት የመላይት አለቆች አጋይዝትም ስልጣናትም መናብርትም የብዙ ብዙ የሰማይ ሰራዊት የሊቃነ መላይ የሊቃ መላይት ቅዱስ ሚካኤልና የአርባይቱ እንስሳ ኪሩቤልን የሀያ አራቱ ካናተ ሰማይ ሱራፌልን ክብራቸውንና ገናናት ገናነታቸውን ይመለከቱ ዘንድ ይሰበሰባሉ። በዚያችም ቀን እግዚአብሔር በሰው እጅ ያልተፈተ ያልተሰራ፣ ያልተፈተለና ያልተሰራ የብራን ልብስ ያለብሳቸዋል። እግዚአብሔር አብ የእሳት መጋረጃ በተገለጠበት ወቅት ህብሮ አራያው የማይመረመር የህይወት አክሊል በራሳቸው ላይ ያቀዳጃቸዋል። አዲስ ስርዓትን ያሳያቸዋል። ሌሎች መላይክት ያላዩትን በእሳት መጋረጃ ውስጥ ያለ ስውር ሚስጥርን ይገልጽላቸዋል። አይኖቻቸው ከፀሐይ ከጨረቃ ሰባት እጅ ያበራሉ። የፊታቸው ጸዳል እንዳጥቢያ ኮከብ ያበራል። ደስታቸው እና ሰማያዊ ባለሟልነታቸው ለዘላለሙ የማይጎድል የማይሻር ነው። መላይክትም ሁሉ ይህንን ባዩ ጊዜ በእውነት ሊህ ክቡራን ቡሩካን እግዚአብሔርን የሚያመሰግኑ ናቸው። የአብ መንፈሳዊን መማክርቱ እናንተ ናችሁ እያሉ አደነቁ። ቅዱስ ሚካኤልና ቅዱስ ገብርኤል አርባይቱ እንስሳ ኪሩቪኤል ሀያ አራቱ ካናተ ሰማይ ሱራፌልን ከቅድስት ድንግል ማርያም በስተቀር በክብር የሚበልጣቸው የለም። ዳግመኛ እግዚአብሔር ሚካኤልና ገብርኤልን ሀያ አራቱ ካናተ ሰማይ አርባይቱ እንስሳን አክብሯቸው መታሰቢያቸውን ያደረገ በጸሎታቸው የታመነ በኔ ዘንድ ዋጋውን አያጣም፣ ቢሞትም ሕያው ይሆናል። ሀይል